ፍጡር ቤዛ መሆን አይችልም። ብፁዕ አቡነ ገብርኤል የተናገሩት ንግግር በርካታ ኦርቶዶክሳውያንን አስቆጡ። ፍጡር ቤዛ መሆን አይችልም። ይግባችሁ፣ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። እንግዲህ እንደሰማችሁት ትንሽ ለጆሮ ጭቡ የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዚያውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። አንዲት ሴት ሱሪ ለብሳ ቤተ ክርስቲያን ብትመጣ እናስገባታለን። መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው አንዲት ሴት ሱሪ ለብሳ አጭር ቀሚስ ለብሳ እዚህ ብትመጣ ዞር በይ ብሎ ጎትቶ ማውረድ አይደለም እህቴ መምጣትሽ መልካም ነው፣ ነገር ግን ይህንን አስተካክለች ነገ እንድትመልሽ አደራ እንዳትቀር፣ የሚያስፈልገውን ነገር ሁሉ አግዛለሁ ብሎ መላክ። ቲክቶክ የማያመጣው ጉድ የለም። ቲክቶክ የማይሰራ የለም። በመዝሙር እንዲህ እንዲህ እያለህ አከበርከኝ ከፍ አረከኝ ማይል ሰው የለም። ያንን ህይወት ግን የሚኖረው ሰው የለም። ክርስትናው ድራማ ሆኖ አለምን ያነጋገረው ዲያቆን ምህረት ለፓስተሮቹ የሰጠው መልስ አስደናቂ ምስክር ነው። በራሳቸው እየታለ ምንድን ነው መጽሐፍ ቅዱስ የምታነቡት ወይም የምታስተምሩት ብዬ ጠየኳቸው። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይትረስ ይህንን መረጃ ለመላው ለማዳረሳችሁ እንዳይዘነጋ ወንድማችሁ ልዑል መብራቱ ነኝ። ምርጫችሁ ስለምታደርጉ በእጅግ ደስ ያሰኘኛል። እዚህ አጋጣሚ መቶ ሺህ እንድንደርስ ሁላችሁም ሰብስክራይብ ማድረጋችሁ በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይ ሳለም ቅድስት ስላሴ ክብር ምስጋና የደረሰው እናቶ እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ ውድ ቤተሰቦች? ሰላም እግዚአብሔር ባላችሁበት በቦታ ይብዛም። ክርስቶስ ተንሰአ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። ውድ ቤተሰቦች እንግዲህ ዛሬም አዳዲስ ርዕሰ ጉዳዮችን ወደ እናንተ ይዤ መጥቻለሁ። በቅድሚያ መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው፣ አንዲት ሴት ሱሪ አድርጋ ወደ ቤተ ክርስቲያን ወደ ቤተ መቅደስ ብትመጣ ምን ታደርጋላቸው? አንዲት ሴት ሱሪ ለብሳ አጭር ቀሚስ ለብሳ እዚህ ብትመጣ፣ ዞር በይ ብሎ ጎትቶ ማውረድ አይደለም። እህቴ መምጣትሽ መልካም ነው፣ ነገር ግን ይህንን አስተካክለሽ ነገ እንድትመልሽ አደራ፣ እንዳትቀሪ የሚያስፈልገውን ነገር ሁሉ አግዛለሁ ብሎ መላክ። በድንጋይ ደብድቦ ማባረር የሚፈልግ ሰዋል። ይቺ ባለጌ ብሎ ማባረር የሚፈልግ ሰዋል። አያችሁ፣ የምንጠቀመው ቃል አያችሁ፣ ሰውን የምናባረርበት አያችሁ፣ ሰውን የምንቀበልበት። ፈሪሳውያን የሆኑ ሰዎች፣ ግብዞች የሆኑ ሰዎች ብዙ ሰዎች ከሃይማኖት ርቀዋል። ሌላ በሌላ ግብር የምናውቃት የቡና ቤት ሴት የምንላት ሴት ጧፍ ይዛ ብትመጣ እንዴት ደፍረሽ ቤተክርስቲያን ገባሽ ልንላት እንችላለን። በጣም እኮ አሳሳቢ። እግዚአብሔር የማረውን ሰው ኃጢአቱን እያስታወስን የምናሰቃይ ስንት ሰዎች ነን። እግዚአብሔር ይቅር ያለውን ሰው እግዚአብሔር ኃጢአቱን የሰረዘለትን ሰው እኔና እናንተ እያነበብን የዕዳ ደብዳቤውን እየገለጥን በጣም ስንት ሰው እናሸማቅቃለን። ንስሐ የተገባበትን ኃጢአት እያነሳን እያስታወስን አንተ እኮ እንዲህ ያደረግንን እያለን እየወጋን እያቆሰልን ሰውየውን እንዲያዝን ምናደርግ ስንት ሰዎች ስንት ሰዎች የክርስቶስን ቁስል ሁልጊዜ እየቸነከርን ምንኖር እየወጋን ምንኖር ጌታን እየገረፍን ምንኖር ዛሬ መስቀል እንዲሸከም እያደረግን ምንኖር። ስንቶቻችን እውነት ለመናገር ይሄ በአንዳንድ አገልጋዮች ነን በምንል አካላት ላይ የሚስተዋል ነገር ነው። ሱሪ አድርጋ የመጣች ወይ የሆነ ተቀባብታ የመጣችን ሴት ወይ እህት ወደ ቤተክርስቲያን ልትገባ ስትል እኛ የቤተክርስቲያኑ ጥበቃ እስክንመስል ድረስ ለምን ትገበያለሽ እንዴት ትገበያለሽ? ውጪ! የሚሉ አላግባብ የሆኑ ንግግሮችን እንናገራል። እንዳይመጡ እንዲሸማቀቁ የራሳቸው ቤት እንዳይመስል የምናደርግ አገልጋይ ነን ምንል ግን አገልጋይ ያሉን ሰዎች በርካቶች አለ ምን ያሎቸው አርቀን ይሆን። ቤቱ የእግዚአብሔር ቤት ነው። የሁላችንም ቤት ነው። የሁሉም ቤት ቤተ መቅደስ ቤተክርስቲያን ደጇ ራሱ ክፍት እኮ ነው። ዘር ቀለም፣ ብሄር የማትል ቤተክርስቲያን ናት ከመጡ በኋላ ለቤተ ክርስቲያኑ ክብር ስንል እንደው እህቴ እንደው ወንድም እንዲህ እንዲህ ብታደርግ እንዲህ እንዲህ ብትሆን ልንል እንችላለን። ውጣ አትምጣ የምንልበት ስልጣን ግን ለማንም አልተሰጥም ለማንም ማንም ከቤተ ክርስቲያን ማንንም አባረር አይችልም። ግን አግባብ ባለው መልኩም ግን መናገር ይችላል እና ክርስቶስን መሪዎቻችን ገፍተ ነው ይሆን ምን ኃይሎቻችን አሳደን ይሆን ለራሳችን ንምስጥ። ስለ ቲክቶክ መምህር ጳውሎስ እንዲህ ይላሉ፣ የማያመጣው ጉድ የለም ቲክቶክ የማይሰራ የለም። በመዝሙር እንዲህ እንዲህ እያለህ አከበርከኝ፣ ከፍ አረከኝ፣ እንዳረከኝ እንዲያረከኝ ማይል ሰው የለም። ያንን ህይወት ግን የሚኖረው ሰው የለም። ክርስትናው ድራማ ሆኗል። የሚያሳይ ብቻ በዝቷል። አያችሁ፣ ክርስትና ለእግዚአብሔር መታየት ነው። ራስን ለማን መግለጥ ነው? ወገኖች፣ እግዚአብሔር ሰጥቶ መዝኖናል። ለእግዚአብሔር በጣም አስቸግረነዋል። አሸብሻቢዎቹ እኛ፣ ደናሾቹ እኛ። የቲክቶክ መስኮቶቻችሁን ከፍታችሁ ይሁት፣ እሁድ ስትዘምሩ የታያችሁ ሰዎች ሰኞ እሑድ ከሰዓት በኋላ ሁሉ ሊሆን ይችላል። የሆነ ቤት ውስጥ ጭፈራ ካለ አንደኛ ደና ጨፋሪኛ ነን። ከዛን እሱን ቲክቶክ ላይ እራሳቸው ልብሱ ሳይቀየር ነጠላ ብቻ ከላይው ላይ ወርዶ ከዛን በኋላ ሲደነስ ይታያል። አያች የተፈቀደ ነው የሚመስለው እኮ መሳደብና መጸለይ፣ መራገምና መመረቅ፣ ማሸብሸብና መደነስ አብሮ ይሄድ እኮ ነው የሚመስለው። በራዶ ወይም ትኩስ አይደለም ለብ ብለሃል። እንዳልተውክ ትዘምራለህ። እንዳላቀርብህ ትደንሳለህ ነው እንዳልተውህ ትመርቃለህ። ደግነት አለህ ትመጸውታለህ። እንዳ እንዳላቀርብህ ደግሞ የራስህ ያድርግ። እንዳልይዝ ግብዝ ነህ። በሰጠኸው ማስታወቂያ ትሰራለህ። ሁለት ሊትር ጀሪካን እኮ ይዘው ይኸው እየረዳን ነው ደጎች፣ ንጹሃን እርዱ ብሎ ማስታወቂያ በድሀ ላይ የሚሰራ በሽበሽ ነው በሽበሽ። አያችሁ፣ ዓለም እንደዚህ ናት። ትንሽ አሳይታ ስትዘርፍ ትኖራለች አለች የቲክቶክ ኦርቶዶክሳውያን በስተናል ያው ምን ይባላል፣ ጠዋት ጠዋት ዘማሪ ማታ ማታ ዘፋኝ፣ ጠዋት ጠዋት ጸበል ጠጪ ማታ ማታ መጠጥ ጠጪ የምንሆን ብዙዎቻችንን እና እዛው ማለት ነው፣ እዛው ቲክቶክ ላይ ምንም ነገራችን ሳይለወጥ እዛው ሁለት አይነት ማንነት የምናሳይ ሰዎች አለን። ቪዩ ለማግኘት በሌላው ለመወደድ እንዘምራለን። የሆነ ቤተክርስቲያን ሲመጣ ስዕለት እናስገባለን፣ ምናምን ደስ ይለናል። ያንኑ ቀን ደግሞ ማታ ድግሱ ምኑ በጭፈራ በጨፈራ በመጠጥ ይሆናል። ይሄውም ዓለም በቃ ይሄኛው ሊበራል የሚባለው ለዘብተኛ የተባለው ክርስቲያና ህይወትን የምንኖር በቁጥር ቀላል የምንባል አይደለንም። ልብ እንግዛ፣ እናስተውል። ክርስቶስ ተንሳሙታን፣ ክርስቶስ ተንሳሙታን፣ በአብይ ኃይሎ ስልጣን፣ አሰሮ ለሰይጣን፣ አጋዞ ለአዳም፣ ሰላም እምሂዜስ ኮነ ፍስሐው ሰላም ሁላችንንም ጾሙን በሰላም አስፈጽሞ ለብርሃነ ትንሳኤው ስላደረሰን ኦርቶዶክሳውያንን በሙሉ እንኳን አደረሳችሁ እላለሁኝ። በቅድሚያ የትንሣኤው ነገር ሲነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው አስቀድሞ ትንሣኤውን መጀመሪያ ለሴቶች የገለጠው የሚለውን እንመልከት። እንግዲህ ትንሣኤውን ማርያም መቅደላይት ቀድማ እንዳየች በመጽሐፍ ቅዱስ ተጽፎ እናገኛለን። እና ለምንድን ነው መጀመሪያ ይህን የከበረ ትንሣኤውን ሴቶች እንዲያዩት አምላካችን መድኃኒታችን ኢየሱስ ክርስቶስ የፈቀደላቸው የሚለውን ስናይ የተወሰኑ ምክንያቶችን ቅድስት ቤተ ክርስቲያን የምታስተምረውን እንመለከታለን። የመጀመሪያው የአምላካችን የመድኃኒታችን ኢየሱስ ክርስቶስ የማይረሳ ውለታ ስላለባት በቤቷ መቀመጥ አልተቻላትም እና ስለ ፍቅሩ ቀንታ ወደ መቃብሩ ስፍራ ሄዳለች። ይህም ማለት እቺ ማርያም መቅደላዊት በቀደመ ሕይወቷ ሰባት አጋንንትን አምላካችን መድኃኒታችን ኢየሱስ ክርስቶስ አስወጥቶላት ነበር እና ይህንን ውለቷን ስታስብ ማንም ሳይቀድማት ወደ ትንሳኤውን ለማየት ወደ መቃብሩ ስፍራ እንደሄደች አባቶቻችን ያስተምራሉ። ሁለተኛው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በጠፋንበት ሊያገኘን ወይም ደግሞ በጠፋንበት ሊፈልገን የጠፋ ነው። ያው በሴት ምክንያት ስለሆነ መጀመሪያ እንግዲህ ዲያብሎስ ያሳተው ህዋንን ነውና ህዋንም ደግሞ ለአዳም ነግራው ያንን ጸበለስ እንደበሉ የመጀመሪያውን የህይወት የሞት ቃል እሷ ስለሰማች የመጀመሪያውን ደግሞ የህይወት ድምፅ ወይም ደግሞ የሰላም ድምፅን እንድታሰማ ሴቲቱን መርጧታል ማለት ነው። ስለዚህ በወደቅንበት ሊፈልገን የሚባለው ይሄ ነው። ልክ በጸበለስ እንደሞትን እሱም ደግሞ በጸ መስቀል እንዳዳነን ማለት ነው። ሌላኛው ማርያም መቅደላዊትን ወይም ደግሞ ለሴት ለምንድን ነው ለመጀመሪያ ጊዜ ትንሳኤውን የገለጠው ሲባል አባቶቻችን እንግዲህ እህቶች ሚስጥር መደበቅ ስለማይችሉ ነው ይላሉ። ይሄ ማለት ማለት ገር ናቸው የዋ ናቸው እና የሰሙትን አንድ ጊዜ ለሌላ ለማሰማት ለማዳረስ ይፈጥናሉ ይቸኩላሉ። ና በዚህም ምክንያት ነው እንግዲህ ክህነት ሚስጥር ከመጠበቅ ጋር ስለሚያያዝ ለወንዶች ብቻ የተሰጠውና እህቶች ደግሞ ወሬውን አንድ ጊዜ ለማዳረስ የፈጠኑ ናቸው ና የትንሳኤውን ነገር በከተማ ሁሉ እንዲያወሩት ተፈልጎ ነው ይባላል። ምናልባት ይህንን ስንል ግን ሴት እህቶቻችንን ወረኞች ናቸው ለማለት ሳይሆን ሚስጥሩን አንድ ጊዜ በከተማው በሙሉ እንዲናገሩ እነሱ ፈጣኖች ናቸው ና በዚህና እነሱን በመሰሉ ምክንያቶች መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ለሴቶች ገልጦላቸዋል ማለት ነው። እኛንም ደግሞ ከብርሃነ ትንሣኤው በረከት ረዴት እንዲከፍለን የሱ በጎ ፈቃድ ይሆንልን። ማርያም መቅደላዊት ነው የመጀመሪያውን የክርስቶስን ትንሣኤ እንዳየች በቤተ ክርስቲያን ታሪክ በዮሐንስ በወንጌላትም የምናገኘው ማለት ነው። ለምንድን ነው ክርስቶስ መጀመሪያ መነሳቱን ለሴቶች የገለጠው? በሚል ነው እንግዲህ ወንድማችን በስፋት ይህንን መረጃ ያጋራልን። ዓለምን ሲያነጋግር የነበረው ዲያቆን ምህረት ፓስተሮችን ማሳፈሩ ይታወሳል። ከዛ ጋር የተገናኘ ሌላ እንዲስ መረጃ ደግሞ ደርሶናል። የማህበረ ቅዱሳን እንግዲህ ኢንተርቪው አድርጎ ነበረ ዲያቆን ምህረት ማን ነው የሚል የተወሰኑ ሀሳቦችን አንስቷል። ዲያቆን ምህረትም ፓስተሮችን የጠየቃቸውን አንዳንድ ጥያቄዎችን ለሚከተለው እሱ ደግሞ ከማህበረ ቅዱሳን ጋር በነበረው ቆይታ ያስደመጠንን መረጃ ላስደምጣችሁ ነው በራሳቸው እይታ ያለ ምንድን ነው መጽሐፍ ቅዱስን የምታነቡት ወይም የምታስተምሩት ብዬ ጠየኳቸው። ከሰሞኑ ሁለት የፕሮቴስታንት እምነት አስተማሪዎች አባትና ልጅ ናቸው እንዳንተና እንደ አባትህ ስትዋርት እና ክሊፍ ናቅተል የሚባሉ ምናልባት ሁሉም ሰው ላይ አላየውም ሊሆን ይችላል። ና እስቲ ምን ተፈጠረ? በነሱና በአንተ መካከል የተፈጠረው ነገር እንዴትስ ተፈጠረ ያ ነገር የሚለውን ለመጀመሪያ ጊዜ እያዩን ላሉ ተመልካቾቻችን እንግዲህ ክሊፍ እና ስትዋርት የሚባሉት ያው የፕሮቴስታንት ቤተ እምነት ፓስተሮች ናቸው። በየት ኮሌጁ በየትምህርት ቤቱ ሄደው ከተለያዩ ሰዎች ጋር ይወያያሉ። ከእግዚአብሔር የለሾች፣ ከሌላ ሃይማኖት ተከታዮች ካቶሊኮች ከኦርቶዶክስ ጋር ይወያያሉ ማለት ነው። እና ያው በአንድ በኩል የሚያደርጉት ስራ ጥሩ ነው ማለት እግዚአብሔር የለሽ የሆኑ በአጠቃላይ እግዚአብሔርን የእግዚአብሔርን ሀለወት የሚክዱ ሰዎች ወደ ክርስቶስን ማወቅ በዛ ይረዳሉ ግን ዘንድሮ አንድ ቪዲዮ ለቀው ነበር እነሱና ሌላ የፕሮቴስታንት ተከታይ ጆርጅ ጄንኮ የሚባል እና በዚህ ቪዲዮ ውስጥ በጣም ብዙ የሚያሳዝኑ የሚያበሳጩ ነገሮች ነው ያስተማሩት የተናገሩት የሀሰት ትምህርት ኑፋቂ ማለት ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ስለ መዳን የተናገሩት ነገር በጣም በጸያፍ አኳን ነው። እንግዲህ እነዚህ ነገሮችን የተናገሩት ማለት አንዱ ክብር ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስን ስጋና ደም አፈር ነው ብሎ የተናገረ አንድ ሰው ነበር እዛ ቪዲዮ ውስጥ እና እነዚህ ሰዎች እንግዲህ በጣም ብዙ ተከታዮች ነው ያላቸው። እና እነዚህ አይነት በፍጹም ሀሰት የሆነ ትምህርት ኑፋቄ ሲያወሩ ስሰማ በጣም ስላዘንኩ በአጋጣሚ ቦስተን መምጣታቸውን ሰማ ማህበረ ቅዱሳን ላይ ነው እንግዲህ። ሙሉ በሙሉ የምታደምጡት አጭሩ ነው ይሄኛው። የተነሳው ለምንድን ነው? ወደዛ የገባው ሃርቫርድ ላይ ነው ይሄ ነገር የተካሄደው ሃርቫርድ ዩኒቨርሲቲ ላይ ጥያቄ አንስቶ በደንብ ርዕሰ ጉዳዩ መነጋገር የነበረ እንደነበረ የምናስታውሰው ነው። በአጠቃላይ እነሱም ደግሞ አፍራው እንደተመለሱ ልናውቅ ችለናል። ባቤትነት ርዕስ ወዳደረግነው ጉዳይና ጉዳይ ምራ ወደ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገብርኤል ከሰሞኑ እንግዲህ ሌላ አዲስ የሆነ አስተምህሮ ሲያስተምሩ ሰምተናል። እሱም ከድንግል ማርያም ጋር የተገናኘ ነው። የሚዬ ማርያም ማርያምን ኔኔ ቤዛዊት ዓለም የምንለው መዝሙር አለ። ማርያም ቤዛ ቤዛዊት ዓለም አይደለችም በማለት አስተምሯል። እስቲ ቪዲዮ ላጋራላችሁ ና ለዛ የተሰጡትን መልሶች ደግሞ እንደሚከተሉ አቀርብላችኋለሁ። ቤዛ መሆን አይችልም። ይግባችሁ፣ ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግቱ፣ ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱሳዊቱ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ እ ፈጽሞ በገዛ ደሙ ገባ እንጂ በፍየሎች እና በኮርማዎች አይደለም፣ አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለት አርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ ስምንት ሠላሳ አራት ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባት እስራኤል መበዘያ አእምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅርበላቸው በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሠራል። እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ፀጋ የሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለች ሲላትስ? ተጸንሷል? አልተጸነሰም? ዘመድሽ ኤልሳቤጥ ከጸነሰች ስንቶሮ ናት ስድስት ወር ሲል ተጸንሷል። ምንድን ነው የሚጠብቀው እግዚአብሔር ለመጸነስ እነሆኝ የጌታ ባሪያ እንደ ቃልህ ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የእኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዚያውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሀሳቡ ስንገባ ጳጳሱ ያቀረቡትን ሀሳብ ስንመለከት የመጀመሪያውና አንደኛው ፍጡር ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ላይ በላይ በክብሯ ንጽሕት ቅድስት የሆነች እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም፣ በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስተት ነው ነው ነይ ነይ የሚየ ማርያም ቤዛ ነሻሉ ለዓለም የሚለው እ ምንድነው ስተቱ ነው የሐሳቡ ወይም የምን ፍቅና ነው ያሰኘው ምንድነው ነው የመጀመሪያው ስተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም በጣም ነውርም በጣም ትልቅ ምንፍቅናም ነው፣ በጣም ስተት ነው። ሲጀመር ገና ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ሁሉ ዓለም ስትል ቤተ ክርስቲያን፣ አይ እመቤታችንን ተሰቅላድናል አድናል እያለሽ ነው። እንግዲህ የመጀመሪያው ሐሳብ ስንነሳ፣ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳነ ወልድ ክፍሌ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድኅን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደ የግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካል አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘብ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳንን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛቸው ኢየሱስ ክርስቶስ ነው። እውነት ነው። ይህን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ሥጋዋን ቆርሳ ደሟን አፍስሳ ሰጥታል ብለን ነው አይደለም። ይህም በደንብ ያውቁት አልደርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል። ይሄ ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል፣ ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ ታራ ገንዘብ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካክሎ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ሥጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ሥራ ሠራ ማለት አይደለም። ስለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም? በፍጹም ። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ የብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ አለ ኢየሱስ ክርስቶስ። በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት እና ብርሃን ተመሳሳይ ስላደርጋ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው መጡቃን እኮ የሚያበራ ፋና ተብሏል እኮ እግዚአብሔር አምላክ ነው ከእኔ በቀር ሌላ አምላክ አታምልክ አለ ሙሴ እኳ አምላክ ተብሏል በፈርዖን ላይ አምላክ አድርጌሃለሁ ብሏል ታዲያ ማለት የሙሴ አምላክነት ከዚያ ይተካከላል ማለት ነው ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተርጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ? አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማና ይቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው፣ አይደለም። ስለዚህ እመቤታችን ቤዛቤት ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅና። ምነው ቅዱስ ያዕቆብ ዘሱሩግ ለምሳሌ በዚህ በኦንዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል ሊቁ ሲናገር፣ አዳምን እንዲሞት ያደረገችው ይላል። በደንብ ስሙ፣ ያቺ ክፉ ቀን ተለወጠቻል። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚል ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሄዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቁሞ እመቤታችን ከፈለች ማለት ነው? አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ሁሉ ሙሉ እግዝእትነ ማርያም ላይ እንዲህ ይላል ንትፈሳኩልነ በዝክረስምኪ ጥም ወበደማስካሊኪ ማአድም ቅድስት ቅድስት ማርያ በዛው ይተኩሉ አለም ይላል። ቃል በቃል ስንተረጉሙ ያ ሁሉ ቤዛ ቅድስት ቅድስት ማርያም፣ ወይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እና አባ ጊዮርጊስ ዘጋ ስጫ ተሳስቷል ማለት ነው። ሳአሉ ለነሃና ያቄብ ወለርክም ወለ ማርያም በዛው ይተኩሉ አለም ይላል። ሃናና ያቄብ ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳ ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች ይህ የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች። እና አባ ጊዮርጊስ ሰዓታቱን ቀደልን ጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል የምስጋና ሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ሰው በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ በኃጢአት በደንብ አድምጡ። በኃጢአት የሞቶ ባንቺ ጽድቅ ዳነ ይላል። በኃጢአት የሞቶ ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒትም አትባል? ሌላ ምን ጨምር፣ ንግስቶይ ዓለም ባንቺ ዳነ ይላል ቃል በቃል ይሄው። እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋሥጫ ዓለም ባንቺ ዳነ ይላል። አይ ይሄ ማለት እመቤታችን ተሰቅላዳለ? አባ ጊዮርጊስ ጠፍቶት? ሌላ ምን ለምሳሌ መስቀልን እንዴ መስቀል ቤዛ ነህ እኮ እንላለን። ዘውትር ጸሎት ነው። እነሄም ስህተት ነው ማለት ነው። መስቀል ቤዛ ነህ፣ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረርን ነው፣ ይሄ አይደለም፣ በሱ ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና፣ ፍጡርድ መድኃኒት የለም ቤዛ የለም። እንደገና ደግሞ ቤዛዊተ ኩሉ አትበሉ የሚል ይሄ ራሱ ክደት ነው። ብፁዕ አቡነ ገብርኤል ናቸው። በፍኖተ ጽድቅ ተገኝተው ስለ ቤዛነትና ማርያምን ደግሞ እንደዛ ማለት እንደማይገባን ፍጡርን በአጠቃላይ ማለት እንደማይገባን አንስ የተናገሩት አውዱ ትርጓሜ ይለያል በማለት ደግሞ ሌሎች መምህራኖቻችን መልስ ሰጥቷል። በቀጣይ በዚህም ሰፋ ያሉ ትንታኔዎችን ለእናንተ የምናቀርብ ይሆናል። እናንተ ግን ላይክ እና ሼር በማድረግ መረጃው ለመላው ዓለም እንዲዳረስ ትብብራችሁን በማሳየት ከጎናችን እንድትቆሙ በፍጹም ትሕትና እናንጠይቃለን። ተሰማበት ምስጋና ያለ አብ ክብሩ፣ ምስጋና ያለ ወልድ ክብሩ፣ ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።